ትላንትና አስክሬን ተላከላት። ትላንትና አስክሬን ተላከ። ዛሬም አንዷ በመኪና ስትሄድ መኪና ተጋይቶ ህይወቷ አደጋ ላይ ነው። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ልትናችሁልኝ። እጅግ በጣም ያሳዝናለን። ትናንትና አንዷን ሙታ ያንዷን ለቅሶ ስናለቅስ ዛሬ አንዷ ታማ አንዷን ስናነሳ ዱባይ ላይ ያሉ እህቶቼ የገባባቸው መንፈስ፣ የገባባቸው ሰይጣን ምን እንደሆነ አይታወቅም። ዱባይ ያላችሁ እህቶቼ፣ ዱባይ ውስጥ የምትኖሩ እህቶቼ ምን እየተካሄደባችሁ ነው? ምን እየደረሰባችሁ ነው ያለው ዛሬም አስክሬን የሚላከው ዱባይ ነው። ነገ አስክሬን የሚላከው ዱባይ ነው። ግን እህቶቻችን ምን እያገኛችሁ ነው? በምን ምክንያት ነው የምትሞቱት? በምን ምክንያት ነው የምትታመሙት? አንድ እህታችን ጎዳና ይወርቃል። ዛሬ ደግሞ ይህች እህታችን በሰው ምክንያት ጎዳና ላይ ወርቃለች። በሀበሻ ምክንያት፣ በእኛ ምክንያት ዱባይ ላይ እየጨሰና እየነደደ ያለው እሳት ምንድን ነው? እንዴት ስራው መቆም ያለበት እህቶቻችን ስለምንድን ነው በዚህ መልኩ የሚያልቁት? ለምን እረቁ? ትላንትና ሌላ ሞት፣ ዛሬ ሌላ ሞት። ሰው እንዴት ነው በቀን በቀን በቀን አስክሬን የሚቀበለው? ቀን በቀን በሽተኛ የሚቀበለው? ማንን ነው ጤነኛ? ማን ነው ለእናቷ የምትቆመው? ለእናቷ ሀገር ቆማ ወደ ኢትዮጵያ የምትገባው ማለች? ወዴት እየሄድን ነው? ወዴት እየተራመር ነው እህታችን ታማ ወርቃ። ሀበሻ አልፈልግም፣ ሀበሻ እንዲነካኝም እንዲያኝም አልፈልግም። ምን አግኝቷት ነው ሀበሻ ምን አደረሰባት? ዱባይ አጅማን አካባቢ መንገድ ላይ ወርቃ ለሁለተኛ ጊዜ እየተገኘች ነው። ከቤት ወጥታ ሻሪያ ላይ እየተኛች ሴት ልጅ ነች፣ ሴት ልጅ ናት። ተከየሉ ሶሻል ሚዲያ ላይ የተፖስተተችው መንገድ ላይ ተኝታ ተገኝታ ነው። ሀበሻ ምን ቢያደርስባት ነው ሀበሻ ማያትም ማንካትም መገናኘትም አልፈልግም ሀበሻ ነው ህይወትን እንደዚህ አመሰቃቀለው ሀበሻ ነው ከዚህ ውስጥ ያስገባኝ ነው የምትለው። ምን አረጋችኋት እናንተ ዱባይ ላይ አንዷ ስትሞት አስክሬን ሲላክ አንዷ ታማ ሀኪም ቤት ስትወድግ ስትወዲቅ እናንተ ምን እየተካሄደ ነው ዱባይ ላይ የገባው ሰይጣን ምንድን ነው ሰይጣኑ ምን አይነት ሰይጣን ነው የገባው ምን አይነት አጋንንት ነው ዱባይ ላይ እየገባው እህቶቻችን በዚህ መልኩ እየወደቁ ሂጃባቸውን እየጣሉ ልብሳቸውን እየጣሉ እንዴ ትላንትና ማ አስክሬ አስክሬን ለማላት አቤት ያለን ጀግንነት፣ አቤት ያለን እውቀት፣ አቤት ያለን ስነ እርዳታ ቀብር ሲቀበር አንድ ሰው አቤት ያለን የካሜራ ጥድ አቀራረጽ ጀግንነት። ሰው ሲወድቅ ለምንድን ነው የማናነሳው? ለምንድን ነው ሰውነ ሰው እንዲወድቅስ የምናደርገው? በሀበሻ ምክንያት ሴት ሆናችሁ በሴት እህታችሁ ላይ የምጨክኑ ወንድ ሆነ ሴት ልጅ አርግዛ ወልዳ እንደዚህ አይነት የምሰሩ ሰዎች እውነት እናንተ ሰው ናቸው? እውነት እናንተ እንደ ሰው እንደዚህ ቅንጭላታቸው ያስባል? አልመረራቸውም? ትላንትና ሌላ ሐዘን፣ ዛሬም ሌላ ሐዘን። ዛሬ የምንላ መከራ እኔ ሰለቸኝ። እንዴት ነው ሰው ለሰው መረዳዳት እያቆመው? እንዴት ነው ሰው ለሰው ጨካኝ የሆነው? እንዴት ነው አንዱ ከአንዱ ላይ ድንበር እያለፈ ያለው? ረተው በሰው ሀገር ላይ እንደዚህ አንበዳደር እንደዚህ አማት እኮ ሰው ነበር የሚያስፈልጋት። እሷ ግን ሀበሻ አልፈልግም። ሁለተኛ ቀኗ ነው፣ ሻሪያ ላይ እየተኛ እያለችው ታዲያ፣ መኪና እንደዚህ ሲያልፍ መኪና ቢመታትስ በዚህ አይነት ህይወቷ ቢያልፍ ታዲያ እውነት አሟት እስከሆነ ለምንድን ነው ለመንግስት የማትሰረክቧት? የምታውቋት ሰዎች አሟት ከሆነ ሰው ሁናችሁ ተሳክቶላችሁ ታማመች። ሴቶቹም አትታረሙም። አንዱ የአንዱ አንባል ተነድቂና ትትጀናጀኑ። የታረፍጃለሽ የሰው ባለመሆኑን እያወቅሽ እኮ ነው ጥሎች ሲሄድ የራሱሽን ትነቅያለሽ። ያችሁ ኳላ ሌለን ነገር ነው። የምታብጅበት የምትሰቃይበት ያንቺ ሀታ ያንቺ ሰው ቢሆን እንኳን ራሱ እኔ አላብደለትም ገደል ይግባ እናቴ አይደለች አባቴ አይደለ? ባዲያ ብሄድ ባዲያ እንደሚመጣ ለምን አታስቡ ለምንድን ነው ራሳችሁን ጥላችሁ ሚዲያ ላይ ወረቀችሁ እንደዚህ ቪዲዮዋችሁ የሚፖሰተው ለምን ሰዎችስ ለምን ጨከናችሁ በሰው ላይ ለምን ከፋችሁ ክፋታችሁ እስከመቼ ድረስ ነው ደላላ ማያመጣው ጉድ የለም ከኢትዮጵያ ብዙዎችን እያመጣችሁ መንገድ ላይ ትጥሏቸዋላችሁ። ታዲያ እናንተ ለህይወታችሁ ማታስብ ከሆነ ማን እንዲያዝላቸው ነው የምፈልጉት? ማን እንዲጨነቅላቸው ነው የምፈልጉት? አብድሽ መንገድ ላይ እስከምትወርቂ ድረስ ለምን ትጠብቂያለሽ? ራሱ የመጠበቃችሁ እጅግ በጣም ያሳፍራል። አላህ ስብሐነ ወተዓላ እንደዚህ አይነት ሁኔታ ላይ ሆኖ ከመገኘት አላህ የጠብቀን ዱባይ ደላላ አንጠቶ ቢያሰቃያቸው ዱባይ አስክሬን ቀን በቀን የሚላክ ዱባይ ጎዳና ላይ ወርቆ ታሞ አእምሮ ችግር ወርቁ ደርሶባቸው እኔ እንደ ዱባይ ያየሁት እንደ ዱባይ ያይደረሰና እንደ ዱባይ አላየሁም በእውነት አላየሁም ዱባይ ምን እየተካሄደ ነው ምን አይነት ሴጣን ነው ምን አይነት አጋርነት ነው የገባባቸው ትናንትናማ አንዷ ከዱባይ ላይ ሞተች አንዷ እንደዚሁ መኪና ስትሄድ መኪናው ተጋይቶ ትሙት ትኑር አሁን አይታወቅም። ዛሬ እች ልሄታችን ጎዳና ይወርቃ ላይ ፎቶዋ እንደዚህ ተለጥፎ እባካችሁ ሐበሻ አልፈልግም ሐበሻ ማየት አልፈልግም ሐበሻ አይኑን ማየት አልፈልግም ነው የምትለው። ምን አርጋችኋት ነው? ልጅቷ ምን አስነክታችኋት ነው? ሐበሻዎች የገዛ ዜጎቿን፣ የገዛ ቤተሰቦቿን፣ የገዛ ስግቦቿን የጠላችበት ምክንያት ምን ቢፈጠርባት ነው? ምን ቢደርስባት ነው? ሀበሻ አልፈልግም። ልጁ ህዶ ምን ሆነች ነው ምንድን ነው የሆነሽው ብሎ ስጠይቃ ሀበሻ አልፈልግም። ሁለተኛ ጊዜዋ ነው እዛ ቦታ ላይ ወርቅ አይተገኘችው። ማለት ሰውን የምትፈልጉት ቁሞ ሲመጣ ነው እንዴ? ሰውን ሲወድቅ ለምንድን ነው አስክሬን ለመኮሰት? አንድ ሰው ሞቶ መቃብሩ ሲቀበር ካሜራው መቃብር ካልተጨመረ ብላችሁ መቃብር ውስጥ ድረስ መሄዳችሁ የምትቀርጡ ሰዎች አላችሁ። ሰው ለምንድ ነው በቁመት ማንወደው፣ ለምንድ ነው ሰው በቆመበት ሰዓት ማንጠይቀው፣ ለምንድ ነው ሰው የምንገፋው በቆመበት ሰዓት፣ እንዳይኖር ምስቅልቅል የምናስገባው? እና ይች እህታችን እንደምታዩት ሰው አልፈልግም፣ ሀበሻ የሚባል ሰው ማየት አልፈልግም ነው የምትለው። በሀበሻ ምክንያት ነው እንደዚህ ሆነችው ለምንድ ነው? አረ ወዴት እየሄደ ነው? ወዴት እየተራመድ ነው? እህቶቻችን ወንድሞቻችን በቃ ከዱባይ ስራ ፈልገው መጥተው ከኢትዮጵያ ተነስተው ዱባይ ገብተው ስራቸው የሚከራተቱ ብዙ ወንድሞች አሉ። ብዙ የደሃ ልጆች ያልፈልኛል ብሎ መጥተው ብዙ ምስኪኖች አገራችንን በጦር ተጨናንቃ ቦይት በወጣሁ ዛሬማ ኢትዮጵያ ላይ ስልክ ስትደውሉ ዱባይ ልሄድ ነው፣ ስልክ ደውላቸው እንዴት ነው ስትሉ እገሌ ዱባይ ሄዴ እና ይች እህታችን ሀበሻ አልፈልግም፣ ሀበሻ ማየት አልፈልግም ሀበሻ አይኑን ላይ ዋል ፍልግም ነው ያለችው። ሀበሻ ምን አደርጋችኋት? በቃ በየሄድንበት፣ ለምንድን ነው ስንሞት ብቻ አዛኝ የምንሆነው? ሰው ሲሞት አዛኝ እንሆናል። ሲቆም ግን ሰዎችን በቃ እንዳይኖሩ ህይወትን እንዲጣሉት መስቀልቅላቸውን ውጤት እናደርጋቸዋል። እጅግ በጣም ያሳፍር ነው በእውነት። በሀበሻ ምክንያት እንደዚህ ሆና ሰውነቷ እንደዚህ ጥላ እራሷን ጥላ ማንነቷን ጥላ ሶሻል ሚዲያ የወጣችው በሀበሻ ምክንያት ነው። ሀበሻ በእውነት እጅግ በጣም ያሳዝናል። በጣም ያሳፍራል። አንድ ድሀሌ ወደ አረብ ሀገር ሲመጣ እቀየራለሁ ብሎ ነው የሚመጣው። እሰራለሁ ብሎ ነው የሚመጣው። ወርቃለሁ እሞታለሁ ብሎ አይመጣም። እና ለምንድን ነው እንደዚህ ሰዎች ነው የምናደርጋቸው? እጅግ በጣም ያሳፍራል። አላህ ሱብሓነሁ ወተዓላ እንደዚህ አይነት ሁኔታ ላይ ሆኖ ከመገኘት አላህ ይጠብቀን። ቤተሰቦቼ ይሄን ቪዲዮ ላይክ ሼር አድርጉት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ከክፋት ይጠብቀን።